አርቲስት ጥላውን ጉክሳም ረጅም ዓመታትን በኪነ ጥበብ ያሳለፈ አንጋፋ ባለሙያ ነው። ኪነ ጥበብ በእርግጥ የኢትዮጵያ ህብረ ብሔራዊ አንድነት ከማጠናከር አኳያ ሚናዋ ምን ያህል ነው የሚለውን ሲመልስ፣ ኪነ ጥበባዊ ስራ ህብረ ብሔራዊ አንድነትን በመፍጠር በኩል እጅግ በጣም ሰፊ ርቀት ሄዶ በተግባር እንዲተረጎም የተደረገበት ሁኔታ እንዳለ ለሁላችንም ግልጽ ነው፣ ሁላችንም የምናውቀው ነው። ስለዚህ አሁንም ህብረ ብሔራዊ አንድነትን ለማምጣት ከኪነ ጥበብ ባለሙያዎች ብዙ ይጠበቃል። ግን ህብረ ብሔራዊ አንድነት ሲባል ትርጉሙ ይህ ነው። ኢትዮጵያችን የብዛ ብሔር ብሔረሰቦችና ህዝቦች ሀገር እንደመሆኗም ዜጎች ተቻችለው ተከባብረውና ተፈቃቅደው ይኖሩ ዘንድ መደላደልን የሚፈጥር መድረክ ነው ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም። አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። ከዚህ አንጻር ኪነ ጥበብ መለያየትን ሳይሆን አንድነትን እንዲሁም የወል ትርክትን ለትውልድ ለማስተማር ትልቅ መሳሪያ ሆና ታገለግላለች። በዚህም የኪነ ጥበብ ስራዎች በማህበረሰቡ ዘንድ ሰላም፣ አንድነትና ልማትን ለማንጸባረቅ እንዲሁም ለማስረጽ ትልቅ ሚናን ይጫወታሉ። አርቲስት ለዋን ጎክሳ የኪነ ጥበብ ባለሙያዎች ለህብረ ብሔራዊ አንድነት መጠናከር መስራት ለነገ የማይሉት ጉዳይ ሊሆን እንደሚገባ ይገልጻል። ህብረ ብሔራዊ አንድነትን ለማምጣት የኪነ ጥበብ ባለሙያ በየመስኩ ኃላፊነቱን ወስዶ ከተንቀሳቀሰ ይሄንን የማያመጣበት ምክንያት አለ ብዬ አላስብም። ስለዚህ በዋናነት በዋናነት የሚያስፈልገን አንድነት ነው። በዋናነት የሚያስፈልገን ፍቅር ነው። እነዚህን ነገሮች አድርገን ህዝባችንን ወደ አንድነት ለማምጣት ሁላችን በጋራ መቆም፣ በጋራ መሰለፍ ይኖርብናል። ኪነ ጥበብ የሁሉም ህዝቦች ማንነትን በማንጸባረቅ በዜጎች ዘንድ መተማመን እንዲመጣ ለማስቻል ጠቅላይ ሚኒስትር አብይ አህመድ በተለያዩ ጊዜያት ከኪነ ጥበብ ባለሙያዎች ጋር ውይይት አድርጓል። በዚህም አርቲስቶች ያላቸውን ተጽዕኖ በመጠቀም አካታች የጥበብ ስራዎችን ተደራሽ ማድረግ እንዳለባቸው አንስተዋል። ለአንዱ ወገን ጥቅም ሳይሆን ለሀገር ግንባታ፣ ለሙያ እድገት፣ ለኢንዱስትሪው የሚፈለግበትን ነገር ለማምጣት እንዲችል በጋራ ልንሰራ የሚገባቸው ስራዎች ትውልድ የሚገነባ መሆኑን ኢንክሉሲቭ መሆኑ ሁሉም አካባቢ የራሱ ባህል፣ የራሱ ቋንቋ፣ የራሱ ፍላጎት ስላለው ያን የሚያሟላ መሆኑን የጋራ ትርክት የሚገነባ መሆኑን የኢትዮጵያውያን ጥበብ ባህልና ቋንቋን በማልማትና በማስተዋወቅ የዜጎች ትስስርን ለማጎልበት ኪነ ጥበብ ድርሻዋ ከፍተኛ መሆኑን ተገንዝቦ መስራት ግን የባለሙያዎች የቤት ስራ ሆኗል። ተመልሰናል ተመልካቾቻችን። በአጀንዳ ጉዳያችን ኪነ ጥበብ ለህብረ ብሔራዊ አንድነት አሰባሳቢ ትርክትን ለመፍጠር ምን መስራት አለበት? ምንስ እየሰራ ነው የሚለውን እየተመለከትን እንገኛለን። እዚህ ጉዳይ ላይ ሀሳብ እንዲሰጡን እንግዳ ጋብዘናል። እንግዳችን የግጥምና ዜማ ደራሲ ሀብታሙ ቦጋለ ነው። ከኛ ጋር ቆይታ የሚያደርግ ነው የሚሆነው። በድጋሚ እኔም በጣም ነው የማመሰግነው። አክብራችሁ ስለጠራችሁ። መልካም። ወደ ጥያቄያችን እንለፍና ኪነ ጥበብ እንግዲህ በብዙ መንገድ ሚናው የጎላ መሆኑን እናውቃለን። እና እንደው ከህብረ ብሔራዊ አንድነትን ከመፍጠር ከማጠናከ ከረገድ ያለውን ሚና እናንሳ። ምንድን ነው ሚናው? እንግዲህ ኪነ ጥበብ፣ ያለ ጥበብ ያለ ውበት የሰው ልጅ መኖርም አይችልም። ለዛ ነው የሰው ልጆች ለጥበብ ስራ ራሳቸውን አሳልፎ ይሰጣሉ። ለዛም ነው የኪነ ጥበብ ሰው ተወዳጅነትን የሚያተርፉና እንግዲህ ትልቁ ነገር አንድነትን የሚያበጣበጥ ነገርን ሊያመጣ የሚችለው የተሳሳተ ትርክት ነው። ያንን ትርክት በሰዎች በህብረት እንዲኖሩ የተሻለ ስራ እንዲሰራ በዓለም ላይ እስካሁን ድረስ ዓለም ላይ ያሉ ትልልቅ ስራዎችን ስትመለከች የኪነ ጥበብ ስራ እንደዛ ለሀገር ግንባታ ለሀገር አንድነት ለህብረ ብሔራዊነት ትልቁ ሚና የሚጨቱ በየትኛውም አለም ላይ ኪነ ጥበብ ነው። ምናልባት ብዝሃ ማንነት ላላት ሀገር እንደ ኢትዮጵያ ላለ ሀገር የኪነ ጥበብ ሚናው እንዴት ይገለጻል? ከዚህ ከህብረ ብሔራዊ አንድነትን አሰባሳቢ ትርክትን ከመፍጠር ረገድ በምን መልኩ ነው ያለው ማለት እንችላለን። እንግዲህ እንደኛ ሀገር በጣም በርካታ እንደዚህ ብሔር ብሔረሰብ ያለባት ሀገር አንዷ ህንድ ነች። ናይጄሪያን መውሰድ እንችላለንና በጣም ህንድን ህንድ ካደረጋት ነገር አንዱ የቦሊድ ፊልሞች የኪነ ጥበብ ስራዎች አሁን ህንድን ስናስብ የሚመጣልን ከሀገሩም ከሪያሊቲ ሞር የሚመጣልን የኪነ ጥበብ ስራዎቹ ናቸውና ናይጄሪያን ብትጂ ተመሳሳይ እንደዚህ የኪነ ጥበብ ስራዎችን በመስራት አፍሪካ ውስጥ ቀዳሚነትን እስከ መያዝ ድረስ የደረሰችበት ሁኔታ አለና። የኪነ ጥበብ ስራ ትልቅ ሮል አለው። እኛ ሀገር እስካሁን ድረስ የነበረው ተጽዕኖ ቀላል አልነበረም። ህዝብ ለህዝብን ማንሳት እንችላለን። ኢትዮጵያን ከማስተዋወቅ ህብረ ብሄርን ህብረ ብሄራዊነትን ከመፍጠር አንጻር ኪነጥበብ ትልቅ ሚና ተጫውታለች። እንደሚታወቀው የአድዋን ድል ስንመለከት አብዛኛውን ሰውን እያነቃቁ ለዚህ ለጥቁር ህዝቦች ትልቅ መሰረታዊ ነገር ህብረ ብሔራዊነት የታየበት ስራ በመስራት ረገድ አዝማሪዎች፣ ገጣሚዎች የተጫወቱት ሚና ቀላል አይደለም። ወደፊትም አሁን የሀገረ መንግስት ግንባታን በተመለከተ ትልቁ ነገር ገዢ ትርክትን መፍጠር ነው ና ይህንን ከማስተዋወቅ ሮንግ የሆነውን ናሬሽን በአዲስ የመተካትን ጉዳይ ኪነ ጥበብ ብዙ ይጫወታል ብዬ አስባለሁ። ሀብታሙ፣ በኢትዮጵያ ኪነ ጥበብ ውስጥ መቼም አንጋፋ ተብለው ስም ከሚጠቀሱ የግጥምና ዜማ ደራሲ መካከል አንዱ አንተ ነህ። ሀገር በማህበራዊ ሴቶች ይገነባል ሲባል ኪነ ጥበብ የሚጫወተውን ሚና ደግሞ በጥልቀት ትረዳለህም ብዬ አስባለሁ እና በግጥም በዜማ ልክ እንግሊዝ ማንን ታክላለች ሲባል፣ አንዳንድ ወዳጆች ምን ይላሉ፣ በማን ካሜራ ይላሉ ማለት በጣም ጥቂት ወይ ደግሞ ህዝብ ይዘው የገዘፈ ታሪክ የገነቡት በኪነ ጥበብ ስለሆነ ነው። አሜሪካም እንደዛው ነው። የሆሊውድ ፊልሞች አጠቃላይ የሚያሳዩን ነገር የአሜሪካን ገናናነት ነው። በቅኝ ግዛት የተገዛ እስካይመስል ድረስ ሀገሩን በሚገባ ነው አጉልተው ያሳዩት። ኢትዮጵያ ደግሞ ያልተነኩ ሀብቶች አሏት። ማህበራዊ ሴቶች መገለጫቸው ደግሞ ህብረ ብሔራዊነት ነው። ይሄ ጉልበት እንዲሆነው በኢትዮጵያ የኪነ ጥበብ ዘርፍ ጠንካራ አንድነትን ከመፍጠር አኳያ ሊጫወቱ የሚችለውን ሚና ልትነግረን ትችል ይሆን? ምንድን ነው አሁን ቅድምም አንስታል የእንግሊዝ ታሪክ 80 ፐርሰንቱ ሼክስፒር ነው ይባላል ሄደ ስትመለከት አሁን ለምሳሌ ለእኛ ሀገር ትልቁ ነገር ባለፈው ጠቅላይ ሚኒስትሩም ይፋ ያደረጉት የኢትዮጵያ ህልም ኢትዮጵያን ድሪም የሚል ነገር የ50 ዓመት እቅድ ታቅዶ እዚህ ቦታ ኢትዮጵያ ትደርሳለች የሚል የተቀመጠ ነገር አለ። እሱ በጣም ለኪነ ጥበቡም ሆነ ለኢትዮጵያ ለሁላችንም። ብዙዎቻችን ችግር የሚከሰተው ምንድን ነው? ህልም የምንሄድበትን አጥርተን ፊት ለፊታችን ካለማየት የሚመጣ ችግር አለ እና አይ ቲንክ አሁን ጅማሬው ጥሩ ነው። በኮልድ ወር ጊዜ አሁን አሜሪካንን አሜሪካ ያረጋት ሆሊድ ነው ማለት ይቻላል። ምን ብለው አሜሪካ ድሪም ብለው እስታብሊሽ አደረገው። አሁን ቻይና የራሷ ቻይና ድሪም ብላ እየሰራች ነው እና እኛም ወደኋላ አልቀረንም አሁን ተጀምሯል እና የኪነ ጥበብ ሰዎች አሁን ህብረት ፈጥረን ልክ የኢትዮጵያን ህል ከወዲሁ ለትውልድ ሊያሳይም የሚችሉ እንቅስቃሴዎችን ጀምረናል። በተለያዩ ስራዎች፣ በስፖርት፣ በሙዚቃ፣ በድራማ፣ በፊልም ወደፊት በደንብ ጠንክሮ መስራት ከተቻለ ከመቼውም ጊዜ በላይ መንግስት፣ አሁን ለኪነ ጥበብ ሰዎች ጠቅላይ ሚኒስትሩ ወደ ስልጣን ከመጡበት ጊዜ አንስቶ ቢያንስ በአመት ሁለቴ ሶስቴ በተለያዩ ዝግጅቶች ያገኙናል፣ ያበረታቱናል፣ እንዴት አቅጣጫ መሄድ እንዳለብን አስቀምጠዋል። የመደመር መንግስት በሚለው መጽሐፋቸውም ኪነ ጥበብ የሚኖራትን ሮል በደንብ አስቀምጠዋልና አይ ቲንክ አሁን ቤዛ አለን። ዝም ብለን ከሆነ ቦታ ተነስተን የምንጽፈው ሳይሆን ሀገረ መንግስቱ ለኪነ ጥበብ ቦታ ሰጥቶ ሰፊ ድጋፍ ለማድረግ ዝግጁ ነው። የኪነ ጥበብ ሰውም መቼም ሁለት ሀገር የለንም። አንድ ሀገር ነው ያለችን። የኪነ ጥበብ ሰው ደግሞ ከሀገሩ ውጭ ልክ ምንድን ነው ከባህር እንደወጣ አሳ ነው ና እሳቸውም ባለፈው ሰብስቦ እንደተናገሩን አክቲቪስት መሆን አንድ ጉዳይ ነው፣ የኪነ ጥበብ ሰው መሆን ሌላ ጉዳይ ነው ና አትደባላልቁት የሚል አቅጣጫ አስቀምጠው ነበር። ና ሪሊ የኪነ ጥበብ ሰው አይወግንም። የትኛው መንግስት መጣ ሄደ፣ ዋናው ግን ሀገሩን ከፊት ለፊት ነው የሚያረጋትና ትልቅ ሰፊ እርሻው ብዙ ነው፣ ሰራተኛው ጥቂት ነው እንደሚለው መጽሐፉ ወደፊት ብዙ የኪነ ጥበብ ሰዎች ብዙ ስራ ይጠብቃቸዋል ብዬ አምናለሁ። እናመሰግናለን። እና አንጋፋ የግጥምና ዜማ ደራሲ ሀብታሙ ወጋ ለዚህ እስቱዲዮችን ተገኝተ ሰፋላለው ማብራሪያ በጣም ነው እናመሰግን እኔም በጣም ነው የማመሰግነ